በመለገስ ህይወትን የሚታደግ ሰብዓዊ ተግባር ነው ሲሉ ነዋሪዎች ገለጹ። ደም በመለገስ ህይወታቸውን ሊያጡ የነበሩ ወገኖችን መታደጋቸው እንዳስደሰታቸው እና ባህልም ሆኖ እንዲቀጥል ፍላጎታቸው መሆኑን በአዲስ አበባ የሚኖሩ የበጎ ፍቃድ ደም ለጋሾች ገልጸዋል። አህጉር አቀፍ የደም ልገሳ ፕሮግራም አንድ ቀን፣ አንድ አህጉር፣ አንድ ዓላማ በሚል መሪ መልዕክት እየተካሄደ ነው። የደምና ህብረ ህዋስ ባንክ አገልግሎት ኮሙኒኬሽን ስራ አስፈጻሚ ዕለቱን በማስመልከት የበጎ ፍቃደኛ ደም ለጋሾችን አነጋግሯል። በአዲስ አበባ ከተማ የቦሌ ክፍለ ከተማ ነዋሪ የሆኑ ብርሃኑ ዋቅጅራ አስተያየት ዛሬ የለገሰው ደም ለሶስተኛ ጊዜ እንደሆነ ተናግሯል። ደም ለመለገስ ያነሳሳውም በሙያው ወታደር እንደነበር እና በውትድርና አገልግሎት ላይ እያለ የቅርብ ጓደኞቹ በደም እጥረት ህይወታቸው ሲያልፍ በመመልከቱ እንደሆነም አስታውሷል። በጊዜው ደም ቢያገኙ ህይወታቸው ሊተርፍ እንደሚችል የተናገረው ብርሃኑ ደም ህይወት እንደሆነ እና ማንኛውም ሰው ደም በመለገስ ህይወትን እንዲያተርፍ ጥሪ ያስተላልፈዋል። እኔ እየለገስኩ ያለሁት አሁን ለሶስተኛ ጊዜ ነው። ደም ለመለገስ ያነሳሳኝ ዋናው በስራዬ ከዚህ በፊት በውትድርና ስራ ሰራ ስለነበረ ሰዎች ደም አጥተው ሲሞቱ አይቻለሁ እና ያንን ደም በማጣት በዛን ሰዓት እንደዚህ ደም ለግሶ ሰው ደርሶላቸው ቢሆን በጣም ሌላ ችግር ሳይኖርባቸው ደም በማጣት ብቻ የሞቱ ሰዎች ስላየው ችግሩ ከማንም የበለጠ ይገባኛል ማለት ነው። ስለዚህ ዛሬ ደግሞ ያው በአፍሪካ የደም የመለገስ ቀን ስለሆነ በአደጋ ሊሆን ይችላል፣ በወሊድ ምክንያት ሊሆን ይችላል ብዙ ወንድሞች እህቶች ይህንን በማጣት የሚቸገሩ ሰዎችን፣ እንግዲህ ደም ማለት ህይወት ነው። ህይወት እስከሆነ ድረስ ህይወት ሰጥተህ ህይወት ማትረፍ ደግሞ በቃ በምንም ልትገልጸው ማትችለው ሳቲስፋክሽን ለራስ ይሰጣል። በሌላ አኳያ ስታየው ደግሞ ያው ደም ለመለገስ ስትመጣ ትመረመራለህ፣ ራስህንም ታቅበታለህ። ስለዚህ እነዛ እነዛን ነገሮች ከግንዛቤ በማድረግ ለተከታታይ ለአሁን ለሶስተኛ ጊዜ ነው የምለግሰው፣ ወደፊት የምለግሳለሁ እና በቃ ህይወት ሰጥተህ ህይወት ማትረፍ ከዚህ የበለጠ የሰው ልጅ ስጦታ የለም ብዬ ስለማምን ነው። ደም እየሰጠ ያለው ታወቅ። ጤነኛ የሆነ ሰው ደም ቢለግስ የሚጎዳው ነገር የለም። ሌላኛው ወጣት የበጎ ፍቃድ ደም ለጋሽ ማርታ ገዛኸኝ በበኩሏ ደም መለገስ የጀመረችው በቤተሰቧ ላይ በገጠመ አደጋ ምክንያት እንደሆነ አስታውሳለች። እህቷ በወሊድ ወቅት ባጋጠመ የደም መፍሰስ ምክንያት አይሲ ውስጥ ገብታ በተለገሰላት ደም ህይወቷ ሲተርፍ መመልከቷና ከዛን ጊዜ ጀምሮ ላለፉት በርካታ ዓመታት በእርግዝና ወይም በወሊድ ወቅት በማጥባት ላይ ካልሆነች በስተቀር ደም እየለገሰች መሆኗን ገልጻለች። ደም መለገስ የ15 ደቂቃ ቀላል ተግባር እንደሆነና ደም ስለግስ የሆነን ሰው ህይወት እንዳተረፍኩ ስለሚሰማኝ ማንኛውም ሰው ከጊዜው 15 ደቂቃ በመውሰድ ህይወትን በማትረፍ ደስታን እንዲጎናፀፍ፣ ስትል ተናግራለች። እሺ እሱ ሞመንት ምንድነው? እህቴ ነፍሰ ጡር ነበረች እና አባ አጋጣሚ የግፊት ድንገት የመጣ ግፊት መሰረት አጋጣሚ ሆነው ልጇ ባይተርፍም እሷ አተርፋለች። ግን አይሲ ውስጥ ለረጅም ጊዜ ነበረች እና በጣም የደም መፍሰስ ስለገጠማት ከብዙ ሰው በወሰደችው ደም ነው ለዚህ ቀን የተረፈችው። እና የደም መስጠት ጥቅም ወይ ደግሞ ምን ያህል ኢምፖርታንት እንደሆነ የገባኝ ከዛ ጊዜ በኋላ ነው። ከዛ በፊት እውነት ለመናገር ወይ ዝም ብዬ ልሰጥ እችላለሁ እንጂ ትርጉሙ ገብቶኝ ወይ ደግሞ ጠቀሜታው ገብቶኝ አልነበረም፣ ስሰጥ ነበር። ከዛ ጊዜ በኋላ ግን በቃ አይ ፊልት እህቴ የተረፈችው እንደዛ ስለሆነ የኔ ሌሎቹም ደግሞ በእኔ ምክንያት ይድናሉ ብዬ ስለማስብ ለዛ ነው ግዴ በተነሳሽነት ንሰጣ። ደም መለገስ የጀመርኩት የዩኒቨርሲቲ ተማሪ ያለሁ ነበር። የጤና ባለሙያ እንደ መሆኔ መጠን ህብረተሰቡን ማስተማር ያለብን አርአያ ሆነን ደም በመለገስ በማሳየት ነው ያሉን ደግሞ አቶ ሙላት በቀለ የደም ባንኩ ፕሮፌሽናል ነርስ ናቸው። ደም መለገስ በለጋሹ ላይ ምንም አይነት ጉዳት አያስከትልም። እንደውም ደም በመለገሱ በርካታ የጤና ጥቅሞችን ያገኛል። እናም ማንኛውም ዜጋ በየሦስት ወሩ እየለገሰ ክቡር የሆነውን የሰው ልጅ ህይወት መታደግ አለበት፣ ሲሉ አቶ ሙላት መልእክታቸውን አስተላልፈዋል። ያው ደም መለገስ የጀመርኩት ግቢ ተማሪ እያለሁ ነው፣ ዩኒቨርሲቲ ላይ ነው። ነገር ግን በደንብ በመደበኛነት በየሶስት ወሩ መለገስ ሙሉ በሙሉ የጀመርኩት በዚሁ ተቋም ተቀጥሬ ከሰራበት ቀን ጀምሮ 2009 ላይ እዚ ተቋም ጆይን አርጌ ሰራ ከዛ ነው የጀመርኩት ማለት ነው። ያው ለመለገስ ያነሳሳይ ነገር ያው እንደ ተቋም እዚህ ተቋም ሰራተኛ እንደመሆናችን መጠን ህብረተሰቡን እኛም ግንባር ቀደም ሁነን ደም መለገስ ምን እንደሆነ ህብረተሰቡን የማስተማር ማስተማር የምንጀምረው ከራሳችን ስለሆነ እኛም እንደ በጎ ፈቃደኛ ግንባር ቀደም ሁነን ደም ለግሰን አርአያ መሆን ስላለብን ነውና ሁሉም ያው በበጎ ፈቃደኝነት በየሶስት ወሩ በመደበኛነት ደም እየለገሰ ክቡር የሆነውን የሰው ልጅ ህይወት እንድንታደግ መልእክቴን አስተላልፋለሁ። ያው በዚህ አጋጣሚ ያው ደም መለገስ ምንም እኛ ላይ የሚያመጣው ምንም አይነት ጉዳት የለም፣ የጤና ጥቅም አለው እንደውም በመለገሳችን ከምንም በላይ ደግሞ ባንድ አንድን ህይወት በሞትና በህይወት መካከል ያለን ነፍስ ደም ለግሰን ማዳናችን እጅግ ኩራት እና የህሊና ትልቅ የህሊና እርካታ የሚሰጥ በጎ ተግባር ነው ብዬ ነው ህብረተሰቡን ማስተላለፍ ምፈልገው። የደምና ህብረ ህዋስ ባንክ አገልግሎት የኮሙኒኬሽንና ህዝብ ግንኙነት ክፍል ማንኛውም ሰው እድሜው ከ17 እስከ 65 ዓመት የሆነ ክብደቱ ከ45 ኪሎግራም በላይ እና ደም ከለገሰ ሶስት ወር የሞላው ዜጋ ደም እንዲለግስ ጥሪውን ያስተላልፋል።